አላቅም ዛሬ የጠራውክ ማለት ማውራው ነገር እየጠፋብኝ ነው። ከዚህ በኋላ እሱን አሁን ማውራቱ አግባብ አይደለም፣ ሰዓቱም አይደለም እና እቀፈኝና ለመጨረሻ ጊዜ እንለይ። እቀፈኝና እንለይ፣ ለመጨረሻ ጊዜ ላቅፍህ ነው የጠራውክ ዛሬ። ይህን የማደርገው በጣም ስለምትናፍቀኝ ነው።

አብዛኛው መለያት አይፈልግም፣ ውጆች ማለት ነው አይለያዩም፣ አይለያዩም፣ አይለያዩም

የዘየ ቅዱስ የነ የሀይሚን ፕሮፋይል አታርጉና፣ በናታችሁ የሀይሚን የብሩኬት ቆርጦ ማሚናት ለምን አሁን? ቆይ አሁን ገስት ላይ ተቀምጣ የሃይሚንና ቅዱሴን ፎቶ አርጋ ምታለክስ ልጅ፣ ለምንድነው የምታለክሰው? ሃይሚና ብሩኬ ተለያየ ነ ሲላሉ ነው። አሁን ሃይሚ ብሩኬን ጠልታ አይደለም። ይች ልጅ የኦዲንስ እልክ ነው እንደዚህ አረጋት። ምትሳደቡም የኦዲንስ ሊክ ነው። አብዛኛው የእውነት የሃይሚን ፕሮፋይል አድርጎ የሚሸከረከሩ ልጆች የሃይሚንን የብሩኬን መለያት በፍጹም አይፈልጉም። በፍጹም እኔ አውቃለሁ ጠንቅቄ አይፈልጉም። ቢያንስ አንድ ሁለት ይሆናል። በቃ የነሱ ፕሮፋይል አላስቀመጡም መለያት የሚፈልጉ ልጆች አሉ፣ እኔ አውቃቸዋለሁ። ግን አብዛኛው ልጆች ወላሂ የሃይሚን የብሩኬን መለያት አይፈልጉም። ብዙ አዎ፣ ትንሽ ናችሁ እኮ በመቶ ፐርሰንት አንድ ፐርሰንት ናችሁ፣ እነሱ መላያት የሚፈልጉ 99 ፐርሰንቱ፣ እና ሁሉም አንድ አንድነት የሚፈልጉ ሰዎች ናቸው ያለው። ኦኬ የዛ ነው እንጂ ልክ ን እለት ድምፃችን ይሰማኛል። በይ ፎቶ ገብተን እንዳይለያዩ በኮሜንት ቤት የእነሱን ፎቶ ደግሞ ሁላችንም ሼር እናገላችሁ። ዛሬ ተስፋ አለኝ፣ ምክንያቱም ተረጋግተዋል። እግዚአብሔር ይመስገን፣ ሰከን ብሏል። አሁንም ኦዲየንስ ላይ ነው ነገሩ። የእንደተናገሩ ሰምታችኋል፣ ቪዲዮን አይታችኋል። አስር አየኑ ሄድ፣ አስር ወይ ሰላሳ ይሆናል አለችው ሀይሚ ዛሬ በአስር ማለት። ስለዚህ እነሱን ትተው ማለት ነው ሁለቱንም። ምን ነው እስከዚያ አይድረስ ነው የሰማ እነሱን መከተል የለባቸው። አይደለም መቼም ቢሆን። አሁን ስልክ ሲደውል አንሺ ብለዋል እና፣ አሁን ሰላም አውርዱ፣ ይመጣሉ። የባካችሁ፣ ተረጋጉ። አሁን ሀይሚ ዛሬ የመጣች ነገር ብሩኬችን ምናለ የሚለው ነገር ሰማት ፈልጋ ነው እንጂ ስትለላ አይደለም። አይለያዩ መቼም ቢሆን። የባካችሁ፣ ተረጋጉ። ሰላም በቃ ዛሬ ደስታችሁ እንትን አድርጉ። በቃ እነሱ እንዳይለያዩ በቃ ኮመንት ላይ ገፍታችሁ አንድነቱን፣ በቃ እነሱ ፕሮፋይል አድርጋችሁ በቃ እነሱ ፍቅር አግብጡ የባካችሁ

ዋው ቡሩኬ፣ ሁለት ሀምሳ ገባ። አለይኩም ሰላም እኛውን ያለን ማለት ነው፣ ለእነሱ ማለት ነው። ዛሬ ደህና ሆነው እንደመጡልን

እግዚአብሔር እኔ ጋር ጫጫት አለ ማውራት አልቻልኩም፣ ግን አይለያዩም፣ የሚለያዩ አይመስለኝም፣ አይለያዩም። ግን እናንተ በሰላችሁ መጠን እናትን፣ አባትን አትዘቅዝቁ። በእናታችሁ ወይ እንደሚዘቀዝቁ ልጆች እንዴት እንባለፍ ንርር እንዲያደጉ እናትን ያህል ነገር እንትዘቀዝቃል በማንዲቻው ሁላችሁም ተረጋጉ፣ መልካም ነገር ተመኝነ ደግሞ አታልቅሱ። የሚፍታ ኮመንት ልጆች አንድ ቤት አስገባና ቆልፍባቸው ብሎ ጽፉ የምትችሉ ጌታ እዛ ብዬ ቢሮ ሰርቼ ነበረ ሚፍታ፣ ኢንስትግራም ይሁን ወይንም ይሁን ጻፉለት እስኪ፣ በጌታ በዚያብር እንደኝ ልጆች እየተዋደዱ እንዳይለያዩ በንአውድ፣ ደግሞ ፍጼንም ንገሩ ፍጼ ማለት ነው፣ አይ ነው። ሚፍታ ከሚፍታ ጻፉ እስኪ ኮመንት ስር ግቡ እና፣ በጌታ እሽ፣ ክያ ንጽፋለ ውዴ ተረጋጋ፣ ተጨናነቅ ሚፍታ ዛሬ ቢሎ የሀይሚ

ነገ ሰላማዊ ውርድ ይመጣሉ። እባካችሁ ጸልዩ፣ ሁላችሁም እያላችሁበት ቦታ ቁጭ ብናችሁ ይህ ኮሜንት በቃ ኮሜንት ጓደኞች ላገብታችሁ ኮሜንት እንትን አርጉ፣ ጥሩ ጥሩ ኮሜንት ስጡና እንዳይለያዩ ብላችሁ በቃ አዎ ሄዳችሁ። እሺ፣ አዎ፣ ኧረ እግዚአብሔር አንድ ያድርጋችሁ። ጌታውን አንድ አድርጋችኋል። አሜን አሜን። እና እዛ ወቀሳ ምናምን ሳይሆን ብቻ ታረቁልን፣ ታረቁልን፣ ታረቁልን፣ ታረቁ።